ኢትዮ አዲስ 13 ነው። ቅነስትለን የተከበራችሁ አድማጮቻችን በመጀመሪያ ደረጃ ሰሞኑን በህገ ወጥ የሰዎች ዝውውር ላይ ሾልኮ የወጣው ምስጢራዊ ሰነድ ምንድን ነው የሚለው መረጃ ወደ እናንተ እናደርሳለን። በመቀጠልም የጤና ባለሙያዎች ጉዳይ አሳሳቢ ሁኔታ ላይ ደርሷል። የዚህን መረጃም ወደ እናንተ እናደርሳለን። በመጨረሻም የክርስቲያኖ ሮላንዶ ልጅ ክርስቲያኖ ጁኒየር የመጀመሪያ ዋንጫውን አነሳ። እነዚህንና መሰል መረጃዎችን ወደ እናንተ እናደርሳለን። እስከ መረጃዎቹ ፍጻሜ አብራችሁን ቆዩ ግብዣችን ነው። ተከታተሉን። አሁን በቀጥታ ወደ መረጃዎቹ እናልፋለን። በቅድሚያም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 ለግማሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው፣ ሲል አቶ ጌታቸው ረዳን ወርቷቸዋል። የፕሬዚዳንት ጽህፈት ቤቱን መግለጫ ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናት ተንተርሰው ወደ እርምጃ እንደማይገባ ስላወቅኩኝ ወዲያውኑ ወደሚመለከተው የበላይ አካል መረጃውን ልኬያለሁ ብሏል። ሚኒስቴሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎቹ አንዳንዶቹ ከሀገር ወጥተዋል ሲሉም ገልጸዋል። ሰው መሸጥ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንት ጽህፈት ቤት በወጣው መግለጫ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 ብዛት ኤርትራውያን በህገወጥ መንገድ ማዘዋወር የሚመለከትና ሌሎች ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፋፈሉ 69 ገጾች አሉት። በሰነዱ በጥናት የተለዩ የወንጀል ተግባራት ስልጣንን ያላግባብ መጠቀም፣ በወንጀል የተገኘን ገንዘብ ህጋዊ ያስመስሎ በመያዝና በማዘዋወር ሰውን ማፈንና መሰወር፣ በህገ ወጥ መንገድ ሰዎችን ከሀገር ሀገር ማዘዋወር፣ የመንግስትን ስራ ምቹ ባልሆነ መንገድ መስራት፣ ኃላፊነትን ባልተገባ መንገድ መጠቀም፣ ሙስና መፈጸማቸውን ያረጋግጣል። በሰነዱ በተጠቀሱ የወንጀል ተግባራት በሰራዊት አመራር ያሉና የነበሩ የጀነራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራሮች ያሉ አስተዳዳሪዎች፣ ነጋዴዎችና ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አራሻቸው ተጠቅሷል። ሰነዱ በህገ ወጥ መንገድ የተዘዋወሩ ኤርትራውያን ስም፣ የተዘዋወሩበት ቦታና ቀን፣ ያረፉባቸው ሆቴሎች እንዲሁም ለህገ ወጥ ዝውውር ገንዘብ ገቢ ያደርጉባቸው የባንክ ሂሳብ ቁጥሮች ሰፍረዋል። የጥናት ሰነዱ የሰው ማስረጃ የድምጽ ቅጅ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነ ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳኤ በቅርቡ ከሀገር መውጣታቸው ሚኒስቴር አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን በነበራቸው ቆይታ ጠቅሷል። በመቀጠልም የኢትዮጵያ ነርሶች ማህበር የጤና ባለሙያዎች ጉዳይ አሳሳቢ ደረጃ መድረሱን ገለጸ። ጥያቄ ስለጠየቁ የታሰሩ ባለሙያዎች እንዲፈቱ እንዲሁም ዛቻና ማስፈራሪያዎች እንዲቆሙ ጠይቋል። ማህበሩ ይህንን ያለው በተለያዩ የሀገሪቱ አካባቢዎች የተካሄደ ባለው የጤና ባለሙያዎች ወቅታዊ እንቅስቃሴ ዙሪያ በላከው መግለጫ ነው። ማህበሩ አሳሳቢ ደረጃ ላይ ለደረሰው የጤና ባለሙያዎች ጉዳይ መንግስት ትኩረት እንዲሰጥ ጠይቋል። ማህበሩ ምን አለ? በአሁኑ ሰዓት የተነሱ ያሉት የባለሙያዎቹና የማህበሩ አባላት ጥያቄዎች ማለትም የተቋማት ግብዓት እጥረት መኖር፣ የደሞዝ ማነስ፣ የጥቅማ ጥቅም አለመኖር፣ የትምህርት ዕድልና የደረጃ እድገት አለማግኘት፣ የስራ ቦታ ደህንነት አለማግኘት ለረዥም ጊዜያት ከሚመለከታቸው አካላት ጋር ለውይይት ሲቀርቡ እና አጀንዳ ሆነው የቆዩ መሆናቸውን ገልጸዋል። ጉዳዩ አሳሳቢ ደረጃ ላይ የደረሰ በመሆኑ ሁኔታው የመንግስት ትኩረት እንዲያገኝ ጠይቋል። በመጨረሻም የክርስቲያኑ ሮናልዶ ልጅ ክርስቲያኖ ጁኒየር የመጀመሪያ ዋንጫውን አነሳ። ለመጀመሪያው ጊዜ ለፖርቹጋል ከ15 ዓመት በታች ብሔራዊ ቡድን ጥሪ የተደረገለት ክርስቲያኖ ጁኒየር የቭላትኮ ማርኮቪች ዋንጫን አሳክቷል። በቀድሞው የክሮኤሽያን ጋፋ ተጫዋች አሰልጣኝና የፌዴሬሽኑ ፕሬዚዳንት ቭላትኮ ማርኮቪች ስም በተሰየመው ውድድር ፖርቹጋል ክሮኤሽያን 3 ለሁለት ባሸነፈበት ጨዋታ ሁለት ግቦችንም አስቆጥሯል። ልክ እንደ አባቱ ሰባት ቁጥር መለያ ለብሶ የሚጫወተው ጁኒየር ለሰባተኛ ጊዜ በተደረገው የመታሰቢያ መድረክ ባሳየው ብቃት ብዙዎችን አስደንቋል። በተለይም የመጀመሪያ ግቡን ካስቆጠረ በኋላ እንደ አባቱ ክርስቲያኖ ሁሉ ደስታውን በተመሳሳይ መንገድ ገልጿል። በልጁ እንቅስቃሴ ደስተኛ በመሆኑ የተናገረው የአልናስሩ አጥቂ ክርስቲያኖ ሮናልዶ ምንም እንኳን በመካከላቸው የ26 ዓመት ልዩነት ቢኖርም በአንድ ወቅት ከልጁ ጋር መጫወት እንደሚፈልግ መናገሩም ይታወሳል።